እሱ እኮ እንደዚህ እንደዚህ ነው። ይህ የስካር ወሬ ነው። ይህ እንደዚህ አይደለም። የሰው ልጅ ደስ ያለውን ማድረግ መብቴ ነው። እዚህ ጋር መገለባበጥ ከፈለግኩ መጥቼ ገለባበጣለሁ። ግን ማከብራቸው ሰዎች አሉ፣ እዚህ ጋርም አሉ። በመቤቴ ነገር እንዳጋባ ያሉኝ ሰዎች እንጂ እኔ ምን አገባኝ። ብዙ ኮሜንት አይጽፍም፣ ምክንያቱም ፀጥ ብላችሁ ነው የምታዳምጡ

ቴምርዬ እኔ እወድሻለሁ። ቴንሽ እግዚአብሔር ምንድን ነው ምን ሆነሽ ነው እንደዚህ የምትበዛቸው? እግዚአብሔር እኔ ለአውራ የፈለኩት ሌላ፣ ከዛ መጥተሽ ሙዲ እንዳበጥብጭ። በቃ ሪላክስ፣ አሪፍ ቴምርዬ። ሙዲያሽ ነው ፍራንክ ነው። በስመ አብ አረ በእናቱ እኔ ከስንት አንድ ጊዜ መጥቼ ፈታ ለማለት ነው ለመጫወት ነው እንጂ እኔ እንደ አንቺ እንትን ፖለቲካ ውስጥ ምናምን የሌለውበት እኔ እኮ እግዚአብሔር የሌለውበትን ፖለቲካ ውስጥ ምናምን እንደዚህ ዝም ብዬ ሳላስበው ምናምን እኔ ትግራዋይ ነኝ፣ እኔ ኦሮሞ ነኝ፣ እኔ እንደዚህ እኔ አማራ ነኝ፣ እንደ እኔ አዲስ አበባ ልጅ ነኝ። ምን አገባኝ? ለምን አትፋጩም? እዛ አይመለከተኝም እግዚአብሔርን እኔ አይመለከተኝም ስልም ከዚህ በኋላ ማለት ምክንያቱም የሚወዱኝ ሰዎች አይ ጆኒ እንደዚህ እንደዚህ አይሆንም ትግራዊ እንደዚህ አይሆንም ምን አገባኝ እኔ ፖለቲካ እግዚአብሔር የሆነ ምን አማራ የት ገባ ትግራዋ የት ገባ ኦሮሞ የት ገባ ምናን አላቅ እዛው ባላችሁበት ጠጋችሁን ያ እኔ አይመለከተኝ ከዚህ በኋላ ማለት ነው አይስበል ባርኮኒ ሙተን ምንም አልፈልግም። እንዳታነካክ ከዚህ በኋላ ራሱ እንደዚህ ቲክታክ ላይ እንደዚህ መጥቼ ምናምን እንደዚህ ምናምን አላወራም። ምክንያቱም የሚወዱኝ ሰዎች የሚያከብሩኝ ሰዎች ምናምን አረጆኒ እንደ አራ አይነፋም እንደዚህ ምናምን እየተባልኩ ራሱ እንትን ነው። አንዳንዶቻችሁ ወደ ሌላ ነገር እየወሰዳችሁኝ ነው። እኔ አሁን እዚህ ጋር ምንም ብትል ምንም ብታወራ ብትፈለጥ ብትከረባበት ምናምን እንትና ግን ኦፍኮርስ የራሴን የመጣሁበትን አከብረዋለሁ ወዱዋለሁ። የተዋለድኩት ከአማራ ነው። አሁንም ደግሞ ኤክስ ደግሞ አማራ ነች። አሁንም ደግሞ ያገባዋት ደግሞ ደግሞ ወይም ምንድን ነው የሚባለው ማይ ገርል ፍሬንድ ወደፊት ማገባትም ደሞ አማራ ነች፣ እና ስለዚህ እንደዚህ መጣላት አልፈልግም። ግንባር ታውቃላችሁ፣ ግንባር ሆኖ ነው ከአማራው ትማሪ ደሞ አንዳንድ ሰው እንደ እንደ ድል ሆኖ አማራው ሆኖ አማራ ያገባል ወላይት ሆኖ ወላይት ስለዚህ አታነካኩኝ። እኔ አዲስ አበባ አዲስ አበባ ተወልጄ እኔ ኦሮምኛ አላቅም ማቆ እንደ አማርኛ ነውና እዛው። ስለዚህ ልል የፈለግኩት ከዚህ በኋላ እዛው በበላችሁበት፣ እዛው በራሳችሁ እኔን አታነካኩኝ። አሱ ወንደን አንተ ተስፋ ያለኝ እንዴ ባለፈው እኮ የሆነ ነገር እያደረጋችሁ ምናምን እንደዚህ አንተ እንደዚህ ምናምን፣ እኔ ሞቅ ሲለኝ ደግሞ እንደ በፊቱ መስሎኝ እንደ አይጂ እና እንደ ፌስቡክ መስሎ ስል እንደዚህ አለ። ቲክታክ እኮ ተረግሟል እግዚአብሔር፣ ትክክለኛ የሚያወራ ሰው የማይወደድበት ዘመን። የአዲስ አበባ ልጅ ደግሞ ብሔር የለውም፣ ስንቴ ተመክሯል። ስለዚህ እኔም የአዲስ አበባ ልጅ ነው እራሳስቼ ነው እኔ ብሔር አለኝ ምናምን ያልኩት ምናምን ምናም። ስለዚህ በውስጥ እኔ እዚህ ጋር ሰው ፈርቼ ምናምን አይደለም። የአዲስ ልጅ ብሔር ምናምን አይልም። ለዛ ነው አሁን እንደዚህ እንትን ብዬ። ምክንያቱም በጣም የሚወዱኝ ጓደኞቼ ምናምን በጣም እዚህ አገር የመጣሁት በሙዚቃ ነው። ምናምን ምናምን እና በጣም የሚወድኝ ጓደኞች አረ ጆኒያ እንዴ፣ እንዴት እንደዚህ አይነት ነገር ውስጥ ትገባለህ? በቃ ከዛ እንደዚህ ምናምን እንዲ እኔ ትግራይ፣ አማራ፣ ኦሮሞ ምናምን አለቆሙ። ደሞ ዝም ብዬ ራሴ ሞቅ ሲለኝ ከዛ ደግሞ ይለጥፉ ነው የስካር ወሬ ምናምን ትባል ምን አገባኝ? ለምን ባፍት ማይክ በዛ የኢትዮጵያ ፖለቲካ ነገ ትዋዳለ፣ ከዛ ነገ ትታረቃል። ለምትታረቁበት ፖለቲካ ምን አገባኝ ነ እኔ ኢትዮጵያ፣ ለዛውም ያዱ ገነት የሸገር ልጅ በቃ ከዚህ በኋላ ቲክቶክ ላይ ወጥቼ ምናምን እንደዚህ ማውራ ወጥቼ ምናምን እንደዚህ ማውራ አይነት ሰው አር ጉሪም ሮም ምናምን ይቅርታል ለራሴ ምክንያቱም ዝም ብዬ እኔ እንደ ጨዋታ ነው እንጂ አንዳንዱ አንዱ ጓደኛዬ ኦሮሞ እንደዚህ ነው። እንደ እኔማ አላውቀውም ምንም ቋንቋ አላውቀውም እኮ አዲስ ሸገር ልጅ ነው። ስለዚህ አታነካኩኝ፣ በሆነ ነገር አትወሰዱት። እኔ እዛ ጨዋታ እንጂ ፖለቲካ እንደው አምስት ደቂቃ ብዙ ነው ሁለት ደቂቃ የሆነ ነገር እንደዚህ ፖለቲካ ምን ይባላል ብዬ ሰምቼ ዋስ ዮር ፕሮፌሽን፣ እኔ ወደዚህ አገር የመጣሁት ማለት እ ነው ተወዛዋዥ ነበርኩኝ። ሞክር ነበር ያው ምናምን ሞክር ነበር። ከዛ ወደ አገር አይ ነው ምታቁኝ፣ የሚችው ነው ሁለት ሰው ምናምን ምን ይላል? ስ የምትወዳትን ሰው አሳየኝ፣ አላሳይም ደብቁም እግዚአብሔር ሰው ካለፈው ይማረ ሰው ከስህተቱን የሚማረው

እኔ ስንት ነገር እኮ ላይፍ ላይ እንደዚህ ተሰጥቻለሁ። ግን ምንም እኔ ምንም ችግር ለዛኛው ሰው የደብረዋል እንጂ እኔ ምንም ችግር ግን፣ አስመሳይ ነሽ